ዛሬ ስለ ረክ ወይም ኢንዶስኮፒክ ሬትሮግሬድ ኮላንጂዮ ፓንክሪያቶግራም የተባለ ሂደት ለእርስዎ መናገር እፈልጋለሁ። ይህ ሂደት በተለምዶ ለመውጫ ያለው ቀለም ወይም ኮሊስታቲክ ቀለም የተባለውን በሽታ ያላቸው ታካሚዎች ላይ ይሰራል። ይህም የነጭ ማህበረሰብ ችግር ሊሆን ይችላል። ይህ በተለመዱ ሁኔታዎች እንደ በቢል ቱቦ ውስጥ ያለ ድንጋይ ወይም በተለመደው የቢሊ ቱቦ ውስጥ ጠባብ ወይም ጥብቅነት ባሉ የተለመዱ ሁኔታዎች ሊከሰት ይችላል። በዚህ ሂደት ውስጥ ኢንዶስኮፕ እንደ ምሳሌ በአፍ ይወሰዳል እና ከወድ በኋላ ወደ ትንሽ አካል የመጀመሪያ ክፍል ወደ ዶዲነም ይሄዳል። የአጠቃላይ ነጭ ማህበረሰብ በካኒላ ይወሰዳል እና ይህ ሁኔታ በድንጋይ ማስወገድ ወይም በእንቅስቃሴ ማስተካከል ይፈወሳል። ይህ ሂደት እንደ የፓንክሪያስ ደረት ድንጋይ ወይም የፓንክሪያስ ደረት እንቅስቃሴ የተባሉ የፓንክሪያስ ሁኔታዎች ላይ ደግሞ ሊከናወን ይችላል። ከዚህ በተጨማሪም በፕላስቲክ ቱቦ ዌይንስቴን በመባል በሚታወቀው የብረት ቱቦ አማካኝነት የተለመዱ የቢር ቱቦዎችን እንዲሁም የጣፊያ ቱቦዎችን እንይዛለን። ይህ ሂደት በተለምዶ በቀላል እንቅስቃሴ በቀን እንክብካቤ እንደ ሂደት ይከናወናል። ይህም ታካሚው በፍጥነት እንዲድን እና ዕለታዊ ህይወታቸውን በፍጥነት እንዲጀምሩ ይረዳል።